ሰላም ውድሜ የተከበሯችሁ ቤተሰቦቼ እንዴት ናችሁ? እንዴት ከረማችሁ? በያላችሁበት ሰላማችሁ ይብዛ ነው። ዛሬም አዲስ ቪዲዮ ይዤ ወደ እናንተ መጥቻለሁ። ይህንን ቪዲዮ ላይክ እያደረጋችሁ ጀምሩት። ለቤቱ አዲስ ከሆናችሁ ደግሞ ሰብስክራይብ እያደረጋችሁ ተቀላቀሉ። ሙቀቱ ግን እንዴት እያደረጋችሁ ነው? በጣም ይከብዳል እንግዲህ ገና ከጀምሩ ገና ከአሁኑ እንደዚህ ካደረገን እንግዲህ ወደ መሀል ወደ መሀል ስንገባ እንዴት እንደሚያደርገን እንግዲህ ፈጣሪ ነው የሚያውቀው። ብቻ እኛት ቤት ውስጥ ነው የምንሰራው የምሬ ነው ሁሌ ግን በቃ ሙቀት ሲመጣ ሁሌ ትዝ የሚለ የሚያሳስበኝ ምንድነው በረሃ ላይ የሚሉት ወንድሞቻችን ግመል እየጠበቁ ፍየሎችን በጎችን እየጠበቁት ፀሐይ ላይ የሚሉት ወንድሞቻችን የምሬ ነው እንዴት ነው የሚሉት ይህን ፀሐይ እንዴት ተቋቁሞ ነው የሚሉት እያልኩ ሁ ያስባለው እና ብቻ እንግዲህ ፈጣሪ ጉልበቱን ይጨምርላቸው ብርታቱን ይስጣቸው ያሰቡትን አሳክቶ በሰላም ለሀገራቸው ያብቃቸው እያልኩኝ ወደ ዛሬ ቪዲዮ እምገባለሁ ማለት ነው በዛሬው ቪዲዮ የአንድ ግለሰብ ታሪክ ይዤላችሁ መጥቻለሁ። ሰውየው እንጨት ፈላጭ ነው። ያው በሩ ንፋስ ዛሬ በጣም ንፋስ አለና እያንገጨገጨ ስላስቸገር ነው በአንድ እጄ በሩን እየሰቡኝ ብዙመወረው ማለት ነው። እና ሰውየው እንጨት ፈላጭ ነው፣ ግን በጣም ጥበበኛ ነው። ነገሮችን የሚያከናውነው ሁሉ በጥበብ ነው። እና ማንም ሰው ጋር ሊገኝ የማይችል ደግሞ አንድ ለየት ያደረ ባህሪ ይሄ ሰውዬ ያለው ይሄ ምንድን ነው? ህይወትን በዛሬ አይፈርዳትም። ህይወትን በዛሬ አይፈርዳትም ማለት ዛሬ በጣም ተደስቶ ውሎ ከሆነ በቃ ህይወቴ ተሳካ ብሎ አይደመድምም። ወይም ደግሞ በጣም ከፍቶ በሚያስከፋ ነገር አሳልፎም ከሆነ በቃ ህይወቴ በቃ መጨረሻው ላይ ደረሰ አበቃ ብሎ አይደመድምም ማለት ነው። ነገር ግን ሌላ ቀጣይ ህይወት እንዳለ፣ ደስታም ሀዘንም የሚያልፍ እንደሆነ ያውቃል ማለት ነው። እየሰውየ ይህ እንጨት ፈላጭ በጣም የሚወደውና በጣም የሚንከባከበው አንድ ፈረስ ነበረው። እና ይሄ ፈረስ ብዙ ባለስልጣናቶች ይመኙታል። የቤተመንግስት ልዑለኖች ልዑላኖች ይመኙታል። እና በጣም በብዙ ገንዘብ ሊገዙት ሁሌ ይጠይቁታል። ይሄ ግለሰብ ግን ሁሌ ፈረሱን ሊሸጥ ፈቃደኛ አይሆንም ማለት ነው። ከዛ አንድ ቀን የመንደሩ ሰው ተሰብስበው የመጡና አንተ ግን ምን አይነት ሞኝ ነግ ይህንም ፈረስ ሽጠህ ለምን ከድህነት አትገላገልም? እስከ መቼ ድረስ እንጨት እየፈለጥ ትኖራለግ? ለምን ድህነትን አተራግፍም? በጥሩ ብር እኮ ነው እየመጣልቅ ያለው ሽጣ፣ ይሉታል። ከዚያ የግለሰብ ምን ይላቸዋል? እናንተ ይሄ ፈረስ ፈረስ መሆኑ ብቻ ነው የምታዩት ለኔ ግን ይሄ ፈረስ ጓደኛ ጭምር ጓደኛ ደግሞ ይዞታ አይደለም። በምንም ነገር ሊለወጥም ሆነ ሊሸጥ አይችልም እና አልሸጠውም ብሎ ይመልሳቸዋል ማለት ነው። በዚህ ጊዜ እነዚህ ሰዎች በጣም ይናደዱ እና እያጉረመረሙ ወደ ቤታቸው ይመለሳሉ። ከዛ አንድ ቀን ምን ይሆናል? ይሄ ፈረስ ይጠፋል ማለት ነው። ይሄ ፈረስ ይጠፋ አሁንም ሰዎቹ ተሰብስበው ይመጡና ምን ይሉታል? አንተ ግን ምን አይነት የተረገምክ ሰው ነህ? ያሁሉ ሰው በስንት በጥሩ ብር ሊገዛ እየመጣ ፈረሱን አልሸጥም እያልክ ይኸው ፈረስክ ጠፋ፣ ይሉታል። ከዛም ይሄ እንጨት ፈላጭ ምን ይላቸዋል? እኔ እንደተረገምኩ እናንተ በምናወቃቸው እናንተ አሁን ማለት የምትችሉት አንድ ነገር ብቻ ነው ፈረስክ ጠፋ ብቻ ነው ማለት የምትችሉት። ህይወት በዛሬ አትደመደምም፣ ነገ ቀጣይ ነገር አላት። ስለዚህ ዛሬ በምታዩት ነገር ህይወትን አትፍረዷት ይልና ይመልሳቸዋል ማለት ነው። ከዛ ከጥቂት ሳምንታት በኋላ ይሄ ፈረስ የጠፋው ፈረስ ማለት ነው። ሌሎች አስራ ሁለት ፈረሶችን ይዞ ተመልሶ ወደ ቤቱ ይመጣል። ከዛም ሰዎቹ በመገረም እንደገና ተመልሰው ወደ ሰውየው ይመጡና ባለፈው ተሳስተን ነው ተረግመሃል ያልግ ግን አንተ በጣም የተባረክ ሰውነት ይሉታል ማለት ነው። ይኸው አንድ ፈረስ ቢጠፋብግ ሌላ አስራ ሁለት ፈረሶችን ይዞልት ተመልሶ ፈረስክ መጣ ይሉታል። ማለት እኔ እንደተመረኩ እናንተ በምን አወቃችሁ? የተባረኩ እንደሆን የተመረኩ እንደሆን በምን አወቃችሁ? አሁንም እናንተ ማለት የምትችሉት ፈረስህ ተገኘ ብቻ ነው ማለት የምትችሉት። አሁን በምናየው ነገር፣ ዛሬ በምናያት ነገር ህይወትን አንፈርዳትም። የአንድ ነገር መጨረሻው ከመጀመሪያው የበለጠ ይሻላልና፣ ስለዚህ ህይወት አጭር ባጭራት እና ተከታታይ ነው የምትመጣው። ዛሬ በምናየው ነገር፣ ዛሬ በምናየው ደስታ ወይም ዛሬ በምናየው ሀዘን ህይወትን ልንፈርዳት አንችልም፣ ይላችኋል። ከዛ እነዚህ ሰዎች በቃ ይሄ ሰውማ መቼም በሚያገኘው ነገር ሊረካ አይችልም ብለው እያጉረመረሙ አሁንም ወደ ቤታቸው ይመለሳሉ ማለት ነው። ከዛ አንድ ቀን ምን ይሆናል? ከፈረሱ ይዟቸው ከመጣ አስራ ሁለት ፈረሶች ውስጥ ልጁ አንድ ወንድ ልጅ አለው ይህ እንጨት ፈላጭ ማለት ነው። ሊጋልብ አንዱን ፈረስ ይዞ ይሄዳል እና እየጋለመ እያለ አጋጣሚ ይወድቅና ይሄ ልጅ ጉዳት ይደርስበታል። እጁ ይሰበራል። በጣም ከፍተኛ ጉዳት ደረሰበት እና ከቤት ገብቶ ተኛ ማለት ነው። ከዛ አሁንም እነኚ ሰዎች ተሰብስበው መጡና አንተ ምን አይነት የተረገምክ ሰው ነህ ፈረስግ ጠፋ ስንል ሌሎች አስራ ሁለት ፈረሶችን ይዞልክ መጣ። ነገር ግን ምን ዋጋ አለው? ይኸው ደግሞ ልጅህን አጣኸው ብለው ይናገሩታል ማለት ነው። እናንተ ሰዎች ለመሆኑ በመፍረር ተያይዛችኋልን? ህይወት እኮ ቀጣይነት ያላት ነገር ናት። ዛሬ በምናየው ነገር ምንፈርዳት አይደለችም። አጭር አጭር ባጭር ናት። አስከትላ የምትመጣው ነገር አለ ይላቸዋል ማለት ነው። ከዛ እነዚህ ሰዎች አሁንም ወደ ቤታቸው ይመለሳሉ። ከዛ ከወራት በኋላ እዛ መንደር ውስጥ በጣም ከፍተኛ ጦርነት ይነሳል እና ጦርነቱ ከባድ ከመሆኑ የተነሳ አካባቢው ላይ የሚገኙ ሰዎች ልጆቻቸውን ሁሉ ወዴት ይልካሉ? ወደ ጦርነት ይልካሉ ማለት ነው። የሁሉም ልጅ ወጣ ዘማ ተማሩ። ነገር ግን የዚህ እንጨት ፈላጭ ልጅ አልሄደም። ለምን? መጀመሪያ ወድቆ ተሰብሮ ስለሆነ መሄድ አይችልም። ታማሚ ነው ተኝቷል ማለት ነው። ከዛ ሰው ልጆቹን ሁሉ ልኮ ስለሆነ በቃ በጣም ተጨነቀ። ልጄ ይቀር ይሆን ይመለስ ይሆን በዛው ይሞት ይሆን አስክሬኑ መቼ ይመጣልኛል እያሉ በጣም ተጨነቁ ማለት ነው። ከዛ በኋላ በቃ ልክ ወደ ራሳቸው ሲመለሱ ለካ ያ እንጨት ፈላጭ ያለውን ነገር ትክክል ነው ይሉና፣ አሁንም ተሰብስበው ወደ እንጨት ፈላጩ ይመጣሉ። አንተ ያልከው ሁሉ ትክክል ነው። እኛ እስከዛሬ ድረስ እኛ አንተን ስንነቅፍ ስንናገረት የነበረው በስህተት ነው። ስለዚህ አንተ ትክክል ነህ። ሕይወት ዛሬ በምናያት ነገር የምንፈርዳት ነገር አይደለችም። ነገ ዛሬ ሐዘን ከሆነ ነገ ደስታ፣ ዛሬ ደስታ ከሆነ ነገ ሐዘን ይዛ ልትመጣ ትችላለች። እና የዛሬ ነገ እኛ የዛሬን ብቻ ነው የምናውቀው፣ ቀጥሎ የሚመጣው ነገር ግን እኛ አናቅም ብለው ለዚህ እንጨት ፈላጭ ይመልሱለታል ማለት ነው። ስለዚህ የዛሬ አለመሳካት የነገ አለመሳካት አይደለም። ወይም ደግሞ የዛሬ መሳካት፣ ዛሬ ሁሉም ነገር ተሳካ ማለት ነገ ሁሉም ነገር ይሳካል ማለት አይደለም። ህይወት ተከታታይ የሆነች ነገር ናት። ህይወት በራሷ ሌሎች ነገሮችን ይዛ አስከትላ የምትመጣ ናት ብሎ ሰዎቹ ይነግራቸው እና እንጨት ፈላጩ ይነግራቸውና ለሰዎቹ እነዚህ ሰዎች ይሄድና ልጆቻቸውን መጠባበቅ ይጀምራሉ ማለት ነው። ስለዚህ የዛሬው ታሪክ ይሄን ይመስላል። ይሄንን ቤት ሰብስክራይብ እያረጋችሁ ተቀላቀሉ። በቀጣይ በሌላ አዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላማችሁ ይዛ እስከ መጨረሻው ድረስ ስለተከታተላችሁኝ አመሰግናለሁ። ቻው